ናቸው በሙሉ እግዚአብሔር ከኛ የበለጠ ነገር ያደርግላችሁ። ያሰባችሁት ነገር ይሳካላችሁ። ፈጣሪ የልባቸው። እውነት ለመናገር ያክል እኔ ለአብርሽና ለሩታ ማለት ደስታው የኔ ነው ከሚባለው በላይ ነው ደስ ያለኝ። የምር እልል ማለት አልችልም እንጂ እልል ብለህ ራሱ ደስ ይለኝ ነበረ ግን አላቀበትም። ሩታዬ እንኳን እምብርሃን ሁለት አደረገችሽ። የምር እንኳን ማርያም ማረችሽ። አብርሽ ደግሞ እንኳን የልጅ አባት ሆንክ፣ እልል ብለናል እልል ብለናል። የምር ውህ እናትነት ደስ የሚል ነው። ያው ግን ምጡ ደግሞ ከባድ ነው ትላላችሁ። ያው ባንደርስበትም ባናየውም እናቶቻችን ላይ ስላየ ነው። በጣም ከባድ ነው። በጣም ነው ደስ ያለኝ በጣም ማለት ነው። እግዚአብሔር ይመስገን። እግዚአብሔር ነው የሁሉ አድራጊ። ሰላም ጤና ይስጥልኝ ሙዴን ቻናል ተከታታዮች እንደምንቆያችሁልኝ። ዛሬ እንግዲህ በሚዲያ ረጅም ዓመት የምናቃቸው ሩታና አብርሽ ረጅም ዓመት ነው አንድ ዓመት ከምናምን ሆኗቸዋል፣ አብረው ማለት ነው በፍቅር ከአንድ ዓመት ከምናምን በኋላ ያው ዛሬ የመጀመሪያ የወንድ ልጅ እናትና አባት ሆነዋል ማለት ነው። በጣም ነው ደስ የሚለው እግዚአብሔር ይመስገን። እግዚአብሔር ተጨምሮበት ይህንን የመጀመሪያ የበኩር ልጅ ወንድ ልጅ አይኔም ባይን ያየው የሚለው ነገር ነው የተፈጠረዋ። አብርሽ እንዴት ነው አብርሽ እንደ ህፃ ሊፍንትስጥዝ ያለው የምን ግን አብርሽ ልጅነቱ አልለቀቀውም። እንደው ዝም ብዬ ሳይ እውነቱን ነው። ለካ እኛ እኮ ልጅነታችን ሳንጨረስ ነው የተጋባ ነው ያለው። እውነቱን ነው። እንዴት አፉን ከፈተ ይጠባል እንዲ ምናምን አላለም። አብርሽ ዛሬ በሳቅ ነው የገደለኝ። ሀይላንድ ያክላል አላረም ደግሞ ውይ። ሩታ በጣም ነው የደከማት ፊቷ ያስታውቃል ከሚባለው በላይ በጣም ደግሟታል። ያው ማውራት አልፈለገችም ግዴታ ስለሆነባት ነው። ትንሽ ትንሽ ያወራችሁ እንጂ በጣም እንደ ደከማት ያስታውቃል። በዛ ላይ ደግሞ በምጥ ነው የወለደችው። የምር በጣም አንበሳናት ከሚባለው በላይ በጣም ነው ያደነኳትኝ። በምጥ መውለዷን በጣም ነው የደገፍኩትኝ። ውዶቼ ይሄ ሰርጀሪ ነው ምንድን ነው የሚባለው። በእንደዚህ አይነት መውለድ በጣም ለተለያየ ነገር አደጋ ያካትታል። ያው ካልባሰ በቀር ተባሰ እኮ ነው የሆነ። በምጥ መውለድ አትችሉም ስትባሉ ኪሎ ካለፈ ምናምን ነገር ነው ይሄ የሚደረገው እንጂ ለቅንጦትም የሚያደርጉ ሰዎች አሉ። ይሄ በሰርጀሪ የሚወልዱም አሉ ለቅንጦትም። እና እኔ እውነቴን ነው የምላችሁ የሆነ ታሪክ አይቼ ከዛ ወዲህ ነው እኔ ይሄ በሰርጀሪ ምናምን የሚባለውን ነገር እኔ እውነቴን ነው። ወደፊት ያው ወደፊት አይቀርም እናት መሆናችን። ግን እኔ በጭራሽ ይሄ ምርጫ የማደርገው ነገር አይደለም፣ በሰርጀሪ መውለድ። የመሬን ነው የምላችሁ ይሄ ነው ብዬ ማውራት አልፈልግም። ይቶብለኝ ነው ያንን ያዩትኝ ከዛ ወዲህ ጊዜ ጀምሮ በቃ ውስጤ አይጠፋም። ያኒ ውስጤ ተሰብሯል ማለት ትችላላችሁ። ይሄ ለህይወታችሁም ራሱ አደጋ ላይ የሚጥል ነገር ነው። አንዳንድ ጊዜ ደግሞ ፈጣሪ ሲረዳችሁ ነው የሚሆነው ማለት ነው እና እውነት እግዚአብሔር ይመስገን። አብርሽ ዛሬ ቀልድ በቃ ልተቻለ የወንድ ልጅ አባት ሆንኩኝ። ፈነጠዘ እኮ እንዲ ፈረንጁንም ደግሞ ፈረንጁን ደግሞ ቃቃ ተጫወቱበት። ሳይገባ ነው የሚወልደው ምናምን በጣም ደስ ይላል። በነገራችን ላይ ልጅ በልጅነት መውለድ አስባችኋል? የልጅነት ልጅ ይባላል እና አብርሽና ሩታ ያው ብዙ የፍቅር ጊዜን አብረው አላሳለፉም፣ አሳለፉ አይባልም፣ የተወሰነ ነው የሚባለው። ቶሎ ብለው በልጅነታቸው ልጅ ወለዱ። በጣም ደስ የሚል ነገር ነው። ልጅ በልጅነት በጣም ጥሩ አድርገዋል፣ ባይነኝ እኔ አብረ እንደምታዩት ነው የልጅ ፍቅር ያለው ነው። ከዚህም በፊት የሱ ልጅ ያልሆነ እንኳን ያንተ ልጅ ነው ሲባል በቃ እኔ ያሳድገዋለሁ ብሎ ለአንድ ለሶስት ቀን ካሜራ ላይ ይዞት መጥቶ ነበረ። እና ወንድ ልጅ ደግሞ በስመ አብ የልቡን መሻት ነው የሰጠው ወንድ ልጅ ሲወድ ወንድ ልጅ ወለደ ትላላችሁ እና በጣም በጣም ደስ ይላል። ሩታዬ እንግዲህ በርታ በይልን። ያው በደንብ አርሷት ገና በደንብ ሳትታረስ ምናምን ነገር ስፖርት ትሰራለች ትላለህ እንዴ አብርሽ፣ መች ታረሰች ገና፣ በደንብ ታርሳ ወገቧ ዘጠኝ ወር ሙሉ የተሸከመችበት ጠንክሮ፣ ከዛ በደንብ ጠንካራ ስትል ነው ስፖርት የምትገባው እንጂ፣ አሁን በአሁን ሙች እኮ እንደማለት እኮ ነው። ምን ነው እርግዝናን እንደቀላል ነገር አየው እንዴ? እና የማንኛውም ግን እየቀለቅ መሆን አለበት ነገሩ። አብርሽ ልጅነቱን አልጨረሰም። የምር እንዴት ነው ፍንትስጥጽ የሚለው? ጥፍሩን ቁረጡት፣ ጠጉሩ አድጓል ምናምን። ይሄ ልጅማ ፈረደበት። ይሄ ልጅ ይሄ ታየኝን። ይሄ ልጅ የቃቃ ነው የሚጫወትበት አብርሽ። የምር እንደ ሩታ ተው በይ እንጂ ተው በይ ብለሽ ካልክ ልጅሽን በደንብ ጠብቅ እንጂ አብርሽ። ዝም ብዬ እውነቴን ነው የምላችሁ፣ ቃቃ የሚጫወትበት ነው የሚመስለኝ። እና ደስተው ግን እስማ በጣም ነው ደስ ያለው፣ በእርግጥ ያስደስታል። እና እግዚአብሔር ይመስገን እንግዲህ የአብርሽና የሩታ ወዳጆቻቸው አድናቂዎቻቸው እንኳን ደስ አላችሁ። ይሄ የእናንተ ውጤት ነው። እነሱ አብረው እንዲቀጥሉ ሲጣሉ፣ እንዲታረቁ አብረው እንዲቀጥሉ አድርጋችሁ አብራችሁ ሆናችሁ፣ ሲጨነቁ፣ ሲከፉ ከአገባቸው ቆማችሁ ገፋፍታችሁ ፍቅራቸው ዘላቂ ሆኖ ዛሬ ላይ ዓይናቸውም በዓይናቸው እንዲያዩ ያደረጋችኋቸው አንደኛ አም እናንተ ናችሁ። እግዚአብሔር ይመስገን። በጣም ደስ ይላል። እንኳን ደስ አላችሁ ማለት እፈልጋለሁ። በዛ አጋጣሚ ሩታዬ እንግዲህ ማርያም በሽልም ታውጣሽ። ጠንከር ብለሽ ነገ ደግሞ ያለውን ነገር እንደምታወሪ ተስፋ አለን። ፏፈሽ ምናምን ነገር ብለሽ እናትነትን ተፍተፍ እያልሽ ወደፊት እንደምታሳይን ተስፋ አለን፣ እንጠብቃለን። እንግዲህ ደስታችሁ ደስታችን ነው። የምር ደስታችሁ ደስታችን ነው። ከዚህ በኋላ ሩታ የልጅ እናት አብርሽም የልጅ አባት። ወደ ዝም ወደ ዝም ወልተፍ ወልተፍ ማለት ይቅርብህ። በቃ ለልጅ ፍቅር እየሰጥህ ለሚስት ክብር እየሰጥህ፣ ቤቴ ቤቴ፣ አባት አባት መሽተት አለብህ። ከዚህ በኋላ ልጅነት የለም ማንም መጣ ማንም ፊትን ዘወር ማድረግ ያለብህ ለልጅህ የሚገባው ልጅህ ስነ ስርዓት ይዞ እንዲያድግ በጥሩ መንገድ እንዲያድግ ነው ማድረግ ያለብክ። እኔ ይሄ የግል ሀሳቤ ነው፣ በነገራችን ላይ